ብዙ ዓመት ለፍተው ሀገራቸው ምናምን ከመጡ በኋላ ሀገራቸው ሲደብራቸው ምናምን ነገር ወደ መልሰው ስደትን ነው የሚመኙት እና እሷ ግን ደግሞ ስደትን አልተመኘችም። በዚህ ነገሯ ደግሞ ይህን ጠንካርነቷን ሳላደንቅ አላልፍም። ስበውና እስቲ እህቴን ያው እንግዲህ ልጥራትና ላስተዋውቃችሁ ነይማል Music ያው እንግዲህ እንደምታዩት ልጅታችን ነች እና በጣም ጎበዝ ጠንካራ ጠንካራ ልጅ ነች፣ እና ያ ሁላችሁም እየገባችሁ አበረታቷ። አሰላሙ አለይኩም ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ እህት ወንድሞቼ ሰላም ናችሁ ወይ ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ያው በአዲስ ዩቱብ ቻናል ነው የመጣሁት። ይሄ ዩቲዩብ ቻናል ደግሞ በጣም ያው እንግዲህ ወደፊት በጣም አሪፍ ነገር ይሰራበታል ወይ ማስበው ቻናል ነው። ስም ደግሞ ያው አንድ ስደተኛ ህት የነበረች በሰው ሀገር ላይ በጣም ብዙ ለፍታለች፣ ሰድታለች፣ መልካም ነገሮችን ሁሉ ስታደርግ እኖራለች እና ዛሬ ያው ኢትዮጵያ ገብታለች እና ኢትዮጵያ ላይ መታ ለምን በቃ ሶፊ መስራት እንደዚህ ፈልጋለሁ ስትለይ ያው መተባበር፣ ቅን ሰው መሆን አሪፍ ነው ብዬ ያሰብኩኝና እሷ ደግሞ ያው እንግዲህ እሷ ደግሞ ለምትመጡት እህት ወንድሞቿ ምሳሌ ትሆናለች ብዬ ነው የማስበው። በጣም ብዙ ልጆች ብዙ ዓመት ለፍተው ሀገራቸው ምናምን ከመጡ በኋላ ሀገራቸው ሲደብራቸው ምናምን ነገር ወደ መልሰው ስደትን ነው የሚመኙት። እና እሷ ግን ደግሞ ስደትን አልተመኘችም። በዚህ ነገሯ ደግሞ ይህን ጠንካርነቷን ሳላደንቅ አላልፍም። እና ሁላችሁም እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። አንዳንዴ ለሰው ልጅ ያው ሰው ነው የሚገባው አይደለም የሚባለው። ሰው ከለለን ከደበረን፣ የሚያጽናናን የሚረዳን ካጣን ያው መለሰን ስደትን ነው የምንመርጥ። እና ደግሞ ስደትን ያየ ሰው ደግሞ ያው ይጨክናል ብዬ አላስብም። እና እህት ወንድሞቼ ያው ዛሬ ላስቸግራችሁ፣ ሁላችሁም እየገባችሁ አበረታቷት፣ ድጋሜ ወደ ስደት እንዳትሄድ ሀገሯ ላይ በርትታ እንድትሰራ ጠንክራ እንድትሰራ እናድርጋት። ላለሁ ማለት ነው። እና እኔ በቃ ሳያት በጣም ነው ያሳዘነች ነት ለመናገር ስለኖርኩበትም ይሁን አላውቅም። ያው ስደት ላይ ስንኖር ሁላችሁም ታቃላችሁ ከሰው ቤት 24 ሰዓት ያለ እንቅልፍ ነው ሚንሰራ እና ያለ እንቅልፍ ደግሞ ሰርታችሁ ሀገራችሁ መታችሁ ደግሞ ውጤታማ ካልሆናችሁ በጣም ነው የሚሰማው ማለት ነው ማለት ከሰው ሀገር ላይ እድሜያችን፣ ጊዜያችን፣ ሁሉ ነገራችን አባክነን ሀገራችን ላይ ስንመጣ ደግሞ ያው ቀሪ እድሜያችን ደስተኛ ሆነን መኖር ነው ያለብን። እና መከፋት የለብንም ብዬ ነው የማስበው። እሷ ደግሞ ያው በቃ እንድትከፋ አልፈለግኩም። ድጋሜም ደግሞ ስደትም እንድትመርጥ አልፈለግኩም። በሀገሯ ላይ በእርትታ በጣም በተለያየ አይዲያዎች፣ በተለያየ ስራዎች፣ በአሪፍ ስራዎች ትመጣለች ብዬ ነው የማስበው። እናንተም ደግሞ ያው እየገባችሁ ኑሮን ታውቁታላችሁ። እንግዲህ እኔ ብዙም ልነግራችሁ አልችልም ሁላችንም እናውቀዋለንና፣ ዛሬ እኔ እሷን ባበረታታት ነገ ደግሞ እሷ ሁለት አራት ሶስት ብዙ ሰዎችን ይዛ ተወጣለች ብዬ አስባለሁ። እኔ ዛሬ እዚህ ላይ ለመድረስ እናንተ ናችሁ አይደለ? እናንተ ስታበረታቱኝ፣ እናንተ ስላገዛችሁኝ፣ እናንተ አላችሁ አለውልሽ ስላላችሁኝ ነው ዛሬ እዚህ ላይ የቆምኩት እና ዛሬ ደግሞ ያው ለሷም የተረፍኩት ማለት ነው እና እንደዚህ ስናበረታታ ሰዎችን አለውላችሁ ስንል ያው መጨናነቅ ዲፕሬሽን ምናምን ይጠፋል ብዬ ነው የማስበው። ድህነት ይጠፋል ብዬ ነው የማስበው። ያው የሆነ ሀገር አለ፣ ቻይና ነው ቻይና ትሁን ህንድ ትሁን አላውቅም። አብዛኛውን ሰዎች በዩቱብ ቻናል ነው በዩቱብ ቻናል በመስራት ነው የሚኖሩትና ያው እኛ ደግሞ ብዙ ብዙ ልጆች አሉ፣ ስራ ያጡ ስራ የፈቱ ወጣቶች አሉ። በመበረታታት ብናግዛቸው ያው ድህነትን እንቀርፋለን ብዬ ነው የማስበው። እና ና እስቲ እህቴን ያው እንግዲህ ልጥራትና ላስታወቃችሁ ነይማ ያው እንግዲህ እንደምታዩት ልጅታችን ነች እና በጣም ጎበዝ ጠንካራ ጠንካራ ልጅ ነች እና ያው ሁላችሁም እየገባችሁ አበረታቷት። እስቲ ቤተሰቦችሽን የምታያቸው ነገር ካለ ሰላም በያቸው። አሰላሙ አሌይኩም ወረመቱላሂ ወበረካቱ። እንግዲህ ውድ ቤተሰቦቼ ሰላም ብያለሁ። እኔ ጋር ሁሉ ሰላም፣ አልሐምዱሊላህ ሶፊ እንዳለቻችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ። እዚህ ቻናል ላይ ደግሞ ብዙ የተሻሉ ነገሮችን ይዤ እመጣለሁ ብዬ ተስፋ አረጋለሁ። ስሳሳትም ምንም ስል አርማችሁ ትልቅ ደረጃ እንደምታደርሱኝ ተስፋ አረጋለሁ። ካሁኑ ለዚህም ነገር ደግሞ አመሰግናለሁ። ሶፊ ደግሞ ከምናስበው በላይ እዛ ሁኝ እከታተላታለሁ። እዚህ መጥቼ ሳያት ከማስበው በላይ ቅን ሆናን ያገኘዋት። ስላበረታታችኝ ስላገዘችኝም አመስግኑልኝ፣ እኔንም አበረታቱኝ። ያ እንግዲህ ቤተሰቦቼ፣ ያው ይሄን ዩቲዩብ ቻናል ስሙን ማን እንበለው? በድሪያን ኦኬ፣ በድሪያ ዩቲዩብን ያው ሁላችሁም እየገባችሁ አበረታቷት። ያው እንደምታዩት እንግዲህ እንደተናገረችው በጣም ቅን ልጅ ናት፣ እሷ በጣም የዋህ ልጅ ናት። በጣም ለብዙ ሰዎች ስራ ለፈቱት፣ በቃ ለጎረቤቶቿ ልጆች ምናምን ስራ በማገዝ በብዙ ነገር ረድታችኋለች አለችና፣ ያው እሷንም ይረዳት ብታጣም ማለት ነው እና ሁላችንም እየገባን አለንልሽ ንበላት፣ እናበረታታት። ድጋሜ በቃ የሆነ ደስተኛ ሁና በቀጣይ ቪዲዮ እኔ እንደማታሳፍሩኝ ተስፋ አደርጋለሁ። ሁላችሁም የኔ ቤተሰቦች እንደማታሳፍሩኝ በቃ አለቅም እንደማታሳፍሩኝ አውቃለው እና ሁላችሁም ከኔ ቤት መጥታችሁ ወደ እሷ ቤት ያው ከዚህ ሊንኩን አስቀምጥላችኋለሁ። በኔ ዩቱብ ቻናል ሸር አደርግላት አለሁ ባለኝ ቻናል ሸር አደርግላት አለሁ እና እየገባችሁ ሊንኩን እየተጫናችሁ ሰብስክራይብ እያደረጋችሁ እንደምታበረታቷት እና ቤተሰብ እንደምትሆኗት ተስፋ አደርጋለሁ እና ቀጣይ ደግሞ እህታችን ያው ተደስታ ለእናንተ አሪፍ ቪዲዮ ይዘላችሁ እንደምትመጣም በሙሉ እምነት ነው አይደለም። እና እስቲ ነገር አላሳፍርሽም የተሻለ ነገር እሺ ይመጣለሁ ብላኛለች። የተሻለ ነገርም ደሞ ይዛ እንደምትመጣ እኔ አምንባታለሁ። ኮራባት አለው። በጣም ጠንካራ ሰው ናት። ብዙ ነገሮችን ያሳለፈ ሰው በትንሽ ነገር አይሸነፍም ብዬ ነው የማስበውና ሰው ብዙ ነገሮችን አሳልፋለች። እና በቃ አሁን ላይ ያው አትሸነፍም። ትልቅ ደረጃ ደርሳ እንደምታኮራን ተስፋ አደርጋለሁና የኔ ወዶች በጣም ነው የምወዳችሁ ምትያቸው ነገር ካለ እሺ። በመጨረሻም ያው ለእናንተም ብዙ ማየት የምትፈልጉትንና እና ብዙ የተሻሉ ነገሮችን እዥ እንደምመጣ ተስፋ አረጋለሁኝ። ጥሩ ጥሩ አስተማሪ የሆኑ እና እንዲሁም አዝናኝ የሆኑ ቪዲዮዎችን እዥ የመጣለውኝ ሶፊ እንዳለቻችሁ እንደምታበረታቱኝ በአለሙሉ ተስፋ ነኝ። እንግዲህ አመሰግናለሁ ሶፊ። እሺ። እና ወዶች ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ቀጣይ በቀጣይ ቪዲዮ ውስጥ የምንገናኝ በጣም ወዳችኋለሁ።